ጤና ይስጥልን፣ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። በቆይታችን የኮሪደር ልማትን የተመለከቱ ዘገባዎችን በስፋት ወደ እናንተ እናደርሳለን። ቴዎድሮስ ኃይለየስ ከስቱዲዮና ከስርጭት ባለሙያዎች ጋር በመሆን የዕለቱን ዜና አምራለሁ። በቀዳሚነት ወደምንመለከተው ጉዳይ አለፍን። ባለፉት አመታት ዲጂታል ኢትዮጵያ ነውን ለማድረግ የተለያዩ መሰረተ ልማቶች መገንባታቸውንና ስኬቶች መመዝገባቸውን የኢፌዴሪ ፕሬዝደንት ታያዝ ቀስላሴ ገለጹ። በምስራቅ አፍሪካ የመጀመሪያ የሆነውን የቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ተከፍቷል። ኢብራሂም መሐመድ ተጨማሪውን አዘጋጅቷል። ባለፉት አመታት ዲጂታል ኢትዮጵያን እውን ለማድረግ በተከናወኑ ስራዎች ጉልህ ስኬቶች መመዝገባቸውን የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ ገልጸዋል። ፕሬዚዳንቱ ይህንን የተናገሩት በምስራቅ አፍሪካ የመጀመሪያ የሆነውን የቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ በከፈቱበት ወቅት ነው። ፕሬዚዳንቱ በመክፈቻ ንግግራቸውም ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ የተለያዩ መሠረተ ልማቶችን መንግስት መገንባቱን ጠቅሰዋል። በዚህም ጉልህ ስኬቶች ተመዝግበዋል ብለዋል። ኦቨር ዘ ፓስት ዲኬድ ኢትዮጵያ ሀዝ ሜድ የዲጂታል ኢትዮጵያ 2025 ስትራቴጂን ቀርጾ በመተግበር የዲጂታል ምህዳርና የወጣቶች የፈጠራ ባህል ማጎልበት ተችሏል። ኢትዮጵያ በዲጂታል ኢኮኖሚ ግንባታ ለአፍሪካ ምሳሌ የሚሆን አቅም ለመገንባት ትኩረት ሰጥታ እየሰራች ነው። ተለዋዋጩን ዓለም አቀፍ ሁኔታ ታሳቢ ያደረገ የቴክኖሎጂ አቅም መገንባት ሁለንተናዊ ደህንነትና የተሟላ ሉዓላዊነትን ለማረጋገጥ ወሳኝ ነው። ኢትዮጵያ የዲጂታል ኢኮኖሚ ስርዓትን ተግባራዊ ማድረጓ የፋይናንስ ስርዓቱን ቀልጣፋና ተደራሽ እንዲሆንም አድርጎላታል። የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 ከኤክስፖነቱ ባሻገር ኢትዮጵያ ወደፊት ማድረግ የምትፈልገውን ማሳያ መሆኑን ፕሬዚዳንት ታዬ አጽቀሥላሴ ተናግረዋል። ደህንነቱ የተጠበቀ መረጃና ዲጂታል ዳታ ባለቤት ለመሆን የመረጃ ቴክኖሎጂ ወሳኝ መሆኑን ጠቅሰው ለዚህ ደግሞ ኢትዮጵያ በትብብር መስራቷን ትቀጥላለች ሲሉ ገልጸዋል። ዊ መስት ኤስታብሊሽ ሪጅናል ኢኖቬሽን ክላስተርስ ደህንነቱ የተጠበቀ መረጃና ዲጂታል ዳታ ባለቤት ለመሆን የመረጃ ቴክኖሎጂ ወሳኝ ሚና አለው። ለዚህ ደግሞ ኢትዮጵያ ተጨባጭ ስራዎች እየሰራች ነው። የመረጃ ደህንነትን ለመጠበቅ፣ ምርታማነትን ለማሳደግ እንዲሁም ጥራት ያለው አገልግሎት ለማቅረብ ዲጂታል ቴክኖሎጂ የአማራጭ ሳይሆን ግዴታ ነው። ለቀጣይ ትውልድ የምትሆን ሀገር ለማቆየት ሰው ሰራሽ አስተውሎትን የመሰሉ የዘመኑ ቴክኖሎጂዎችን በራሳችን ሁኔታ መጠቀም አስፈላጊ ነው። ይህ ደግሞ ከአፍሪካ ህብረት አጀንዳ 2063 ጋር የሚሄድ ነው። በዚህ ረገድ ከኤክስፖ ትልቅ ተሞክሮ ይገኛል ብለን እንጠብቃለን። to seriously support and walk along with those who come up with innovative ideas and technologies. የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሀሚድ በኢትዮጵያ የሚገኙ ስታርታፖች በዚህ ዓለም አቀፍ መድረክ ላይ ስራዎቻቸውን ያስተዋውቃሉ። በተጨማሪም በሳይበር ደህንነት ረገድ ዲጂታል ሉዓላዊነትን ለማረጋገጥ እንደ ሀገር የተሰሩ ስራዎች ስራዎችና ኢትዮጵያ የደረሰችበትን አሁናዊ ሁኔታ መድረኩ ለማስተዋወቅ ያግዛል ብለዋል። ከመቶ በላይ የዓለም ሀገራት ተገኝተዋል። እነኚህ ምሁራን ከእኛ ምሁራን ጋር ሆነው ሀሳብ የሚለዋወጡበት በዘርፉ ያሉ ተዋንያን ነው። ዲስከስ የሚያደርጉበት የፓነል ዲስከሽኖች ይኖሩናል። በተጨማሪም ለወጣቶቹ በተለይ ታዳጊዎቹ የሀካቶን ውድድር አለን። እነኚህ መድረኮች እንግዲህ ከምንም በላይ የሳይበር ሴኩሪቲ እውቀታችንን የሚያሳድጉ አቅማችንን የሚፈትሹ ናቸው ማለት ነው። በዋናነት ምሁራን ያቀረቧቸውን የጥናት ወረቀቶች ደግሞ አቅርበን ውይይት ይደረጋል። ፖሊሲ ሜከርስ ሳሉን እዚህ ውስጥ በኮንቲነንት ዋይዝ እንዲሁም አለም አቀፍ ደረጃ ቴክኖሎጂ ወዴት እየሄደ ነው የሚለውን መጻኢ ጉዳይ የምንመክርበት ኮንፈረንስ ነው ማለት ነው። በኤክስፖ ላይ ከአስር ሺ በላይ ታዳሚዎች የሚሳተፉ ሲሆን ጥናታዊ ጽሑፎች፣ የፓናል ውይይቶችና የቴክኖሎጂ ውድድሮች ይካሄዳሉ። በሳይበር ደህንነት፣ በሰው ሰራሽ አስተውሎት፣ የፋይናንስ ቴክኖሎጂ፣ ስማርት ከተማ እንዲሁም በቴክኖሎጂ ትምህርት ላይ ትኩረቱን ያደረገው ኤክስፖ ከግንቦት 8 ቀን እስከ ግንቦት 10 ቀን 2017 በአዲስ ዓለም አቀፍ ኮንቬንሽን ማዕከል ለሶስት ቀናት እንደሚካሄድ የተገኘው መረጃ ያመለክታል። በአጀንዳነት በስፋት ወደ እናንተ ወደ የምናደርሳቸው ዘገባዎች አለፍን። ከአንበሳ ጋራጅ በጃክሮስ ወደ ጎሮ የሚወስደውን የኮሪደር ልማት በታለመለት ጊዜ ለማጠናቀቅ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር አስታወቀ። ፕሮጀክቱ የትራፊክ መጨናነቅን የሚቀንስ የከተማዋን እድገት የሚያፋጥን ነውም ተብሏል። ራሔል ደምሰው ከሁለተኛው ዙር የኮሪደር ልማት አንዱ የሆነው ከአንበሳ ጋራጅ በጃክሮስ ወደ ጎሮ የሚወስደው የልማት ፕሮጀክት ነው። ፕሮጀክቱ የህጻናት መጫወቻ የመናፈሻ ቦታዎችንና ፓርኮችን ያካተተ መሆኑን የአዲስ አበባ ከተማ አስተዳደር የመንገዶች ዋና ዳይሬክተር እና የኮሪደር ልማት ዋና አስተባባሪ ኢንጂነር ሞሆዲ ረሻድ ተናግረዋል። ይሄም ኦልሬዲ ርዝመቱ ወደ 38 ኪሎ ሜትር አካባቢ ይሆናል። አጠቃላይ ርዝመቱ እዚህ ኮሪደር ላይ ብዙ ነገሮች የተካተቱበት ሁኔታ ነው ያለው። ለምሳሌ ኦልሬዲ የህፃናት መጫወቻዎች የፐብሊክ ስፔሶች ወደ ስድስት የሚጠጉ ቦታዎች ኦልሬዲ ኢንክሉድ የተደረገበት ሁኔታ አለ። በተመሳሳይ ፓርኪንግ ወደ አራት ቦታዎች ላይ የፓርኪንግ ኦልሬዲ አገልግሎት የሚሰጡ ቦታዎች የተካተተበት ሁኔታ፣ እንደዚሁም ደግሞ አንድ ተርሚናል ኦልሬዲ ለባስም ለታክሲም አገልግሎት የሚሰጥ የተካተተበት ሁኔታ አለ። በተጨማሪም ያው መንገዱ ኦልሬዲ ከፍተኛ የሆነ የትራፊክ እንቅስቃሴ ያለበት ከመሆኑ አንጻር ወደ 13 የሚደርሱ ቦታዎች ታክሲ ቤ ና ባስ ቤ ፕሮቫይድ የተደረገበት ሁኔታ አለ ማለት ነው። ፕሮጀክቱን ለማፋጠን ከሚመለከታቸው መስሪያ ቤቶች ጋር በመናበብ በጋራ በመስራት ላይ መሆኑን የገለጹት አስተባባሪው በአንደኛው የኮሪደር ልማት የነበሩ ጥንካሬዎችን በማስቀጠል መታረም ያለባቸውን በማረም እየሰራን ነው ብለዋል። ያው ከምዕራፍ አንድ ያው ብዙ ትምህርት ነው የተወሰደው። እንደሚታወቀው ብዙ ጊዜ የነበሩት ነገሮች መንገድ እኛ እንገነባለን ከዛ በኋላ ኦልሬዲ ጀስት ሌላኛው ደግሞ አካል ደግሞ መጥቶ የሆነ ሰዓት ላይ ይቆርጣል። ከዛ በኋላ መልሰን ደግሞ እንገነባለን። ያልተናበቡ ነገሮች በስፋት የነበረበት ሁኔታ ነው የነበረው። አሁን ላይ ግን ለሁሉም ለሁሉም ዩቲሊቲ ተቋማት ዴዲኬትድ የሆነ ላይን አንደርግራውንድ ላይኖች ወደፊት ለሀያና ለ30 ዓመታት ሊያገለግሏቸው የሚችሉ ፒቪሲ ዳክቶችን ኢንትሮዲስ የተደረገበት ሁኔታ ነው ያለው። ከዚህ አንጻር ኢኮኖሚካሊ እንደ መንግስት ትልቅ ጫና ወጪ የሚያመጡ የነበሩ ናቸው። እነዚህ ነገሮች ግን በእነዚህ በኮሪደር ልማት የተቀረፈበት ሁኔታ አለ ማለት ነው። በአሁኑ ሰዓት ላይ ኦልሞስት በሚባል ደረጃ የማጠናቂያ ምዕራፍ ላይ ነው ያለነው። 99 ከመቶ በሚባል ደረጃ ኦልሬዲ ኮሪደር ተጠናቋል። የተወሰነ የመንገድ ዳር ማብራት በከፊል ወደ 1.2 ኪሎ ሜትር አካባቢ ያልተከለበት ሁኔታ ነው ያለው። ይሄ በቀጣይ አራት አምስት ቀናት ተተክሎ ሙሉ ለሙሉ በዚህ ኮሪደር ላይ መሟላት ያለባቸው ነገሮች በሙሉ ተሟልተው ለአገልግሎትም ለምረቃም ዝግጁ የምናደርግበት ምዕራፍ ላይ ነው ያለነው። ማለት ከአንበሳ ገራጅ ወደ ጎሮ የሚወስደው መንገድ ከፍተኛ የሆነ የትራፊክ መጨናነቅ የነበረበት ነው ያሉት አስተባባሪው፣ አሁን በማሻሻያው ወደ 43 ሜትር ከፍ መደረጉን ገልጸዋል። ይሄ መንገድ ከፍተኛ የሆነ የትራፊክ መጨናነቅ የነበረበት መንገዱ መጀመሪያ ላይ ጠባብ የነበረ ከ30 ሜትር ያልበለጠ የነበረበት ሁኔታ ነው የነበረው። አሁን በማሻሻያ ሂደቱ ላይ ግን ወደ 43 ሜትር ከፍ እንዲል ነው የመንገዱ ዊድዝ የተደረገው። በዚህም ተጨማሪ ሌኖች መካተት ያለባቸው ቦታ ተለይተው የቱጋ ነው ኬቱ ጋ ተጨማሪ ሌን ይጨመር ተብሎ ታይቶ ተጨማሪ ሌኖች ፕሮቫይድ ደረገበት። ለምሳሌ ከጃክሮስ ጀምሮ እስከ መብራት ኃይል የረር መገንጠያ ድረስ ያለው ወደ 500 ሜትር አንድ ተጨማሪ ሌን ፕሮቫይድ የደረገበት ሁኔታ ነው ያለው። አጠቃላይ ሾፖቹን፣ ፎቆቹን በማደስ አትራክቲቭ የሆነ ምቹ የሆነ ኮሪደር ለማድረግ ተችሏል ማለት ነው። በሁለተኛው ዙር እየተከናወኑ የሚገኙ ስራዎች ለዜጋዎች የስራ እድል ከመፍጠራቸው ባለፈ የከተማዋን ውበት የሚያስጠብቁ ናቸውም ብለዋል። ሁለተኛው ዙር የኮሪደር ልማት አካባቢን ጽዱና ምቹ ከማድረግ ባሻገር አማራጭ የስራ እድሎችን ይዞ መምጣቱን የአዲስ አበባ ከተማ ነዋሪዎች ገለጹ። የኮሪደር ልማቱ ከተማዋን ወደ ስማርት ሲቲ በማሸጋገር ረገድ ትልቅ አበርክቶ እንዳለውም በምክትል ከንቲባ ማድረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድ ሙሴታ ገልጸዋል። ቤተለም ሰለሞን የሚለው ትርጉሙ አዲስ ነገር ያስፈራች ነበረ። ዱርዬ ነበርኩ። ሰፈር ውስጥ ብዙ ነገሮችን አይቻለሁ። እስር ስር ምንምንም ያላየን ነገር የለም። ለ12 ዓመታት አረብ ሀገር ነበርኩኝ ብዙም እንደዚህ ደስ ብሎኝም አቅም በሀገሬ ላይ በመስራቴ እንደዚህ አይነት እድል በመፈጠሩ ደግሞ በጣም ነው ደስ ያለኝ። አጠቃላይ ፕሮጀክታችን ያለበትን አፈጻጸም በምናይበት ጊዜ አሁን ባለበት ሁኔታ ወደ 62 ፐርሰንት አካባቢ ነው ያለው። በአዲስ አበባ ከተማ በሁለተኛው ዙር ከሚለሙ የኮሪደር መስመሮች የሳር ቤት አቦ ማዞሪያ ፉሪ አደባባይ የሚደርሱ አንዱ ነው። አካባቢው ከዚህ ቀደም የተለያዩ የመሰረተ ልማት ችግሮች እንደነበሩበት የሚያነሱት ነዋሪዎቹ አሁን ላይ የልማቱ ተጠቃሚ መሆናቸው እንዳስደሰታቸው ገልጸዋል። የዛኛው መስመር ወደዚኛ የኛው መስመር ወደዛኛው የማያሸጋገር በመሆኑ እንደገና አካባቢው ላይ በጣም ኢንዱስትሪ ነበረ የሚበዛው ለነዋሪም ኦር ደግሞ ለንግድም ምቹ አልነበረም። ይሄ ኮሪደር ስራ ከጀመረ ግን በአጭር ጊዜ ወደ ስራ የገቡበት እንደገና ደግሞ ለንግድ የማይመች የነበረ ለንግድ የተመቸበት። ይሄ አካባቢ አንድ መንገድ ያለው ግራና ቀኝ ቆሻሻ የሆነ የሚያስጠላ ሰፈር ነበር። አሁን ግን በልማቱ ጥሩ እይታ አለ። በዚህ በኮሪደር ልማቱ ደግሞ እንደ መካኒሳ ሲታይ አንደኛ መውጫ መግቢያ መስመር ነው። ምክንያቱም ከቃሊቲ ወደ ዋናው ከተማ የሚገባበት መስመር ስለሆነ ኮሪደር ልማቱ መኖሩ አድቫንቴጁ ለሁሉም ለነዋሪው ብቻ ሳይሆን ለከባድ መኪና ሹፌሮች፣ ለኖርማል ነዋሪዎች፣ ለእያንዳንዳቸው ጠቀማሉ። ማንም ሰው ቢሆን ጥሩ ነገር ማየት ይፈልጋል። የኮሪደር ልማቱ የስራ እድል የፈጠረላቸው ወጣቶችም ከኢኮኖሚያዊ ተጠቃሚነት ባሻገር አዳዲስ እውቀትን እንዲያገኙ በማድረግ የስራ ባህላቸውን እንዳሳደገላቸው ተናግረዋል። እኔ በ ያው ድሩ እየነበርኩ ሰፈር ውስጥ ብዙ ነገሮች ናይቻለሁ። ምና እስር ምንምንም ነገር የለም ነው ጀስት ሁሉ ነገር መረረኝና ቢያንስ ይህን የስራ ድር ሰምቼ በመስራት ላይ ይገኛለሁ። ለአስራ ሁለት አመታት አረብ ሀገር ነበርኩኝ። ብዙም እንደዚህ ደስ ብሎኝም አያውቅም በሀገሬ ላይ በመስራት እንደዚህ አይነት እድል በመፈጠሩ ደግሞ በጣም ነው ደስ ያለኝ። ሁለተኛ ነገር ደግሞ ቤተሰቤን እያየው ርቄ ሳሌድ ብዙ ቤተሰብ እያስተዳደርኩ ነው ያለሁትኝ። ሆይደር ልማት ላይ ምንድን ነው ቀን ብቻ ሳይሆን እስከ ሌሊት ጭምር ነው፣ የምሽት ስራ አለ። ያው የስራ ባህልን ሞር ከማሳደግ አኳያ ቢያንስ ቢያንስ ቀን ብቻ ሳይሆን የለሊት እንቅልፋችን ሁሉ አጥተን ነው ስራ እየሰራን ያለ። የኮሪደር ልማቱ ለአዲስ አበባ ስማርት ሲቲነት መሰረት የሚጥል ነው ያሉት በምክትል ከንቲባ ማዕረግ የአዲስ አበባ ከተማውና ስራ አስኪያጅና ሰባተኛውን የሳር ቤት አቦ ማዞሪያ ፉሪ አደባባይ የኮሪደር ፕሮጀክት የሚያስተባብሩት ኢንጂነር ወንድሙ ሴታ ፕሮጀክቱን በፍጥነት ለማጠናቀቅ እየተሰራ ነውም ብለዋል። ይህ ከዚህ በፊት በነበረው የአዲስ አበባ አከታተም ሁኔታ ምንም አይነት የህዝብ መዝናኛ ቦታዎች ያልነበሩት ነው። ልጆቻችንን መጫወት ፈልገው ይዘን ብንወጣ ንጹህ ኢንቫይሮንመንት የሌለበት ነው፣ ግሪን የማናይበት ጥሩ ጥሩ ነገር የማናይበት ሁኔታ ነበር የነበረው። ያንንም እሳቤ ጭምር የቀየረ ነው። ስለዚህ ከተማውን የምንገነባው ለሰው ነው፣ ካል ለሰው ምቹ ሁኔታ መፍጠር ነው። ስለዚህ ስማርት ፒፕልን ከመፍጠር አንፃር ነገን የሚረከቡ ወጣቶቻችን፣ ነገን የሚረከቡ ህፃናቶቻችንን በምቹ ሁኔታ ከማሳደግ አንፃር የተለየ ነባራዊ ሁኔታን የፈጠረ ነው። እነዚህም በሙሉ በምናይበት ጊዜ ግዜ አዲስ አበባ ከስማርት ሲቲ ኢኒሼቲቭ አንፃር የጀመርናቸውን ጅምሮች የበለጠ አልቀው የሚያሳኩና ለነገም ስማርት አዲስ አበባ መሰረት የሚጥሉ መሰረተ ልማቶችንና የልማት ስራዎችን እየሰራ እንዳለ የሚያሳይ ነው። አጠቃላይ ፕሮጀክታችን ያለበትን አፈጻጸም በምናይበት ጊዜ አሁን ባለበት ሁኔታ ወደ 62 ፐርሰንት አካባቢ ነው ያለው። በቀጣይ በአንድ ወር ጊዜ ውስጥ ደግሞ እነዚህን የቀሩ 40 ፐርሰንት የሚጠጋውን ስራ ጨርሰን ለህዝባችን ክፍት የምናደርግበትና በመጀመሪያው ዙር ኮሪደር ያሳየነውን አስደናቂ የልማት ስራ በዚህኛውም አልቀን የምንደግምበት አጋጣሚ ይሆናል ብለን ነው የምናስበው። የሳር ቤት አቦ ማዞሪያ ፉሪ አደባባይ የኮሪደር ልማት 16.1 ኪሎ ሜትር ርዝመት ያለው ሲሆን 565 ሄክታር የሚሸፍን የትራንስፖርት መሰረተ ልማት፣ የህዝብ መዝናኛ ስፍራዎች፣ የልጆች መጫወቻዎችና የአረንጓዴ ልማቶችንም በውስጡ የያዘ ነው። ቀጥለናል። ተመልካቾች፣ የኮሪደር ልማት ፕሮጀክት ተደብቆ የቆዩ ቅርሶችን ማስተዋወቅ መቻሉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበ ተናገሩ። ፕሮጀክቱ ስራን በፍጥነትና በጥራት ጀምሮ መጨረስ እንደሚቻል የታየበት ነው ብለዋል። ራሄል ደም ሰው አዲስ አበባን ክብሯን የሚመጥን ገጽታ ማላበስ ያለሙ ፕሮጀክቶች አሁን ተግባራዊ የሆኑ መምጣታቸውን የከተማ አስተዳደሩ ይገልጻል። የኮሪደር ልማቱ ገጽታዋን ማስዋብ ብቻ ሳይሆን ለሁሉም ነዋሪዎች ለኑሮ የምትመች የጸዳችና የተዋበች መዲና ማድረግንም ያለመ ነው። በፕሮጀክቱ የተሽከርካሪና የእግረኛ መንገዶችን በማስፋትና ምቹ በማድረግ ለትራፊክ ፍሰት እየተመቻቹ መሆናቸውም ተጠቁሟል። በፕሮጀክቱ ከተጀመሩ ኮሪደሮች መካከል አምስቱ በአንደኛው የኮሪደር ልማት ግንባታቸው ተጠናቀ ስምንቱ ኮሪደሮች ደግሞ በሁለተኛው ኮሪደር እየተፋጠኑ ነው። ፕሮጀክቱ የህጻናት መጫወቻዎች፣ የህዝብ መዝናኛ ስፍራዎች፣ እንዲሁም የመኪና ማቆሚያ ፓርኪንግ ና የታክሲና አውቶብስ ተርሚናሎችን ያካተተ ግዙፍ የመሰረተ ልማት ግንባታ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። አሁን መሰረታዊ ለውጥ ያመጣ ነው። በጀመርናቸው ላይ የፍሳሽ ስርዓቱ ተዘርግቷል ወደ ወንዝ እንዳይገባ ከዋናው የፍሳሽ ማጣሪያችን ከአቃቂና ከአራብሳ ፍሳሽ ማጣሪያችን ጋር ከብዙ ቦታ ላይ ወደዛ እንዲገባ የማድረግ ትልቅ መሰረተ ልማት ነው የተሰራው። በጣም ትልቅ ወጪ ያስወጣን ነው ማለት ነው። አቃቂ ቱሉ ዲምቱ፣ የቃሊቲ ቅሊንጦ፣ ከዛም ደግሞ ወደ ቦሌ ካርጎ የሚመጣውን መንገድ በፍጥነት ጀምረን የሄድንበት ነው። ሌላው ዓላማ አረንጓዴ ማልበስ ከተማችንን በፕሮፖርሽን 30 የከተማ መሬት አረንጓዴ መልበስ አለበት ነው። በርካታ ልማቶችን በፍጥነት ጀምረን በፍጥነት ጨርሰናል። አዲስ አበባ አሁን ጎዳናዎቿን ገላልጣ በፓርኮቿ፣ በሙዚየሞቿ ና በምቹ ጎዳናዎቿ ለሚመለከቷት ሀሴት የምትፈጥር ሆናለች ያሉት ከንቲባዋ፣ ታሪካዊ ቦታዎች፣ ቲያትር ቤቶች፣ ሙዚየሞች ና ሆቴሎች በኮሪደር ልማቱ እንደ አዲስ በመገንባት ና በማደስ የአሁኑ ትውልድ የቀድሞ አዲስ አበባን ታሪክ እንዲያውቅና እንዲረዳ በማድረግ ላይ ነው ሲሉ ገልጸዋል። ኮሪደር ቅርሶችን ጭምር በደንብ አስተዋውቋል። ለሀገር ባለውለታ የሆኑ ሰዎች ጭምር መታሰቢያ የተሰራላቸው ናቸው። ና በቸርችል ጎዳና ከሄድን የቴዎድሮስን እናገኛለን። በዚህ መዘጋጃ ቤት ዙሪያ የአቡነ ጴጥሮስ ና የሚኒሊክን እናገኛለን። ወደ አራት ኪሎ በምንሄድበት ሰዓት ራስ መኮንን ከነ ድልድዩ እናገኛለን። ነሻዋ ሆቴል በዚህ ደረጃ ይታወቁ ነበር? አይታወቁም ነበር። ተጠጋግነው በደንብ አድርገው ዛሬ ከታሪካቸው ጭምር እየተተረከ ነው። ከንቲባዋ በአንደኛው ዙር ፕሮጀክት ብዙ ትምህርት የተወሰደበት የህብረተሰቡ የልማት ተባባሪነት የታየበት መሆኑን ገልጸው በቀጣይም ቆራጥ በሆነ የህብረትና የአብሮነት ስራ ልማቱን በማፋጠን አዲስ አበባ ከተማን ተወዳዳሪና ምቹ የሆነች ለማድረግ በትጋት እንሰራለን ብለዋል። በእያንዳንዱ ቀን 24 ሰዓት በሽፍት አድርገን ያው ቀን ሲሰራ የዋለው ተመልሶ እዛ እያደረ ይሰራል ማለት አይደለም፣ ነገር ግን ምሽትም ቀን መስራት ይቻላል። ሁለተኛ የጋራ አመራርን ማረጋገጥ አብዛኛው ሰርቶ ለውጥ ማምጣት የሚችል የሚቆጠር ስራ በውጤት የሚያሳይ መሆን የሚችልበትን እድል የፈጠረ ነው። ቆርጠን እንዳመራር ከዘመትን ማህበረሰቡ እንደሚከተለ ያየንበት አንዱ ትልቁ ኮሪደር አንድ ነው። ጥሩ ቅንጅት የተፈጸመበት ኮሪደር ሁለት ነው። ከኮሪደር አንድ ግን ልምድ አግኝተን በላቀው ሁኔታ ኮሪደር ሁለት ላይ ደግሞ ይፈጻል። በሁለተኛው ምዕራፍ የሚከናወነው የኮሪደር ልማት በአጠቃላይ 2879 ሄክታር መሬት የሚሸፍን ሲሆን 240 ኪሎ ሜትር የአስፋልት እንዲሁም 237 ኪሎ ሜትር የእግረኛ መንገድን በመገንባት ላይ ነው። ከአጀንዳ ዘገባዎች ወጣን በልና በመጨረሻ ማጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መቅዳት ዘጋጅታችኋለች። በኢትዮጵያና በቻይና መካከል የሁለትዮሽ ልማት ትብብርን የሚያጠናክር ውይይት ተደረገ። የፌድሪ የገንዘብ ሚኒስትር ዴታ ወይዘሮ ሰመሪት አስዋሰው በኢትዮጵያ የቻይና አምባሳደር ሚስተር ቼናይ ጋር የሁለቱን ሀገራት ልማት በማጠናከር ዙሪያ ውይይት አድርገዋል። በውይይታቸው ወቅት ሁለቱ ወገኖች በኢትዮጵያና በቻይና መካከል ያለውን ጠንካራና ተግባራዊ አጋርነት አንስተዋል። ሚኒስትሯ ቻይና ለኢትዮጵያ ልማት የምታበረክተውን ከፍተኛ አስተዋጽኦ ያደነቁ ሲሆን ከእነዚህም መካከል ኢንቨስትመንት፣ የህዝብ ፕሮጀክት ፋይናንስ፣ ሰብአዊ እርዳታና የአቅም ግንባታ እገዛዎች አበረታች ናቸው ብለዋል። በቅርቡ በተካሄደው የኢንቨስትመንት ፎረም በቻይና ባለሀብቶች ሀብቶች የተነሱትን ስጋቶች ኢትዮጵያ ለመፍታት ቁርጠኝነቷን አረጋግጣለች። በተጨማሪም የቻይና ኢንቨስትመንትን እንደሚያበረታቱ አንስተው ኢኮኖሚያዊ ግንኙነቱን በጋራ ፕሮጀክቶች በአቅማ ጎልበትና ና በሰብአዊ ድጋፍ እንዲጠናከር እንደሚሰሩም ተናግረዋል። አምባሳደር ቻይና በበኩላቸው ትልቅና መካከለኛ የቻይና ኩባንያዎች በኢትዮጵያ በተለይም በኤሌክትሪክ ኃይል ዘርፍ በፀሀይ ሀይል ላይ እያተኮሩ ፍላጎት እያደገ መምጣቱን ጠቁመዋል። በርካታ የቻይና ባለሀብቶችን ለመሳብ ና ለ ለማቆየት ከታክስ ከደህንነትና ከሌሎች ጉዳዮች ጋር የተያያዙ ችግሮች መፍታት አስፈላጊ መሆኑን አጽንኦት ሰጥተዋል። መረጃው የገንዘብ ሚኒስቴር ነው። በቡና ግብይት ሰንሰለትና በምርታማነት እድገት ላይ በተሰሩ ስራዎች ከዘርፉ የሚገኘውን ገቢ ማሳደግ መቻሉን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገለጹ። በበጅት አመቱ አስር ወራት ወደ ውጭ ከተላከ ቡና 1.8 ቢሊየን ዶላር ገቢ መገኘቱን ዳይሬክተሩ ተናግረዋል። በዚህም በበጅት አመቱ አስር ወራት 354 ሺ ቶን ቡና በመላክ 1.87 ቢሊዮን የአሜሪካን ዶላር ገቢ መገኘቱን ገልጸዋል። ይህም በሀገሪቱ የቡና የወጪ ንግድ ታሪክ የመጀመሪያ የሆነ ከፍተኛ አፈጻጽም መመዝገቡ ማቅረቡን ነው ዳይሬክተሩ የተናገሩት። አፈጻጸሙ ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን 145 ሺህ ቶን ጭማሪ ማሳየቱን ገልጸው በገቢ ረገድም 870 ሚሊዮን የአሜሪካን ዶላር ጭማሪ የተመዘገበበት መሆኑን ዳይሬክተሩ ጠቅሰዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ከለውጡ ወዲህ መንግስት የመገናኛ ብዙሀንና የጋዜጠኞችን ነጻነት ለማረጋገጥ ተስፋ ሰጪ ስራዎችን እየሰራ መሆኑን የኢትዮጵያ መገናኛ ብዙሀን ባለስልጣን አስታወቀ። የኢትዮጵያ አርታያን ማህበር የዓለም የፕረስ ነጻነት ቀንን በፓናል ውይይት እያከበረ ይገኛል። በመርሃ ግብሩ ጋዜጠኞች፣ የመገናኛ ብዙሀን ባለሙያዎችና የተለያዩ ሀገራት አምባሳደሮች ተገኝተዋል። ኢትዮጵያ ከ2010 ዓ.ም ወዲህ በፈተና ውስጥ ሆና የመገናኛ ብዙሀንን ነጻነት ለማረጋገጥ የሰራችው ስራ ተስፋ ሰጪ እንደነበር የባለስልጣኑ ምክትል ዋና ዳይሬክተር ዮናታን ተስፋዬ ተናግረዋል የተደረገባቸው ተቋማት መካከል የመገናኛ ብዙሀን አዋጅን ለማሻሻል እየተከናወነ ያለውን ስራ በማሳያነት ጠቅሰዋል። መረጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበት እና መረጃው የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች እነዚህ ነበሩ። ቴዎድሮስ ኃይለየሱስ ከስቱዲዮ ና ከስርጭት ባለሙያዎች ጋር በጋራ በመሆን የእለቱን ዜና መረው ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።